ሰላም አሌይኩም ወራህመቱላሂ ወበረካቱ ወደና የተከበራችሁ ቤተሰብ እንደምን ያላችሁ? ደህና ናችሁ? የኔ ደህና ነኝ። ሰላም ሰላም፣ ክርስቲያን ወገኖች እንዴት አላችሁ? ግህ ዛሬ በአዲስ ቪዲዮ መጥቻለሁ። ፈኬሻ ማለት ነው እንግዲህ፣ ቅብጥ ቅብጥብጥ እያለች መጣለች ማለት ነው። እዛ ሰፈር አልተቻሉም፣ አልተቻሉም። እንዴት ነው ያማረባቸው! ሁለ ነገር እኮ ነው የሚያምርባት ፈኪ ማለት ነው እንግዲህ። በአዲስ ነገር ከንጉሱ ዋጋ መጥታለች ማለት ነው። እንዴኔ ደስ ያለው ማን ነው ማለት ነው ፈኪ ስትስቅ። ባለፈው አሟት በቃ ጥንዝል ምናምን ስትል ልቤ ስብር ነበር ያለው ማለት ነው። ዛሬ ደግሞ እንደዚህ ቅብጥብጥ ብላ ስትመጣ ምናምን። እኔ በነገራችን ላይ አህሙ ራሱ ሲያናዳት እንደምናደር ታውቃላችሁ። ሌላ ሰው ሳይሆን ራሱ አህሙ ራሱ ሲያናድዳት፣ ባለፈውን ፍራንክ አርጓት እንደዚ ንድድ ሲል እኔም ንድድ ነበር ያልኩት። እኔ ኩሱሴ ናት በእውነት ፈኪ፣ እኔ እንጃ። እና ዛሬ በአዲስ ነገር መተውልናል ማለት ነው፣ ደስ በሚል ነገር ቅብጥ ቅብጥ ብላ መታለች። ንገሽበት፣ የኛ ንግስት ንገሽበት ማለት ነው። ዳይመንዶ አርግባ እንግዲህ። እኔ በጣም ስቃ ሳያት እንዴት እንደምስቅ ከፍቶኛ የነበረውን ራሱ እስቃለሁ ማለት ነው እኔ ኖስ ካፌ ሶስ ብቻ ነበር መሰለኝ ያለብኝ። አሁን ግን እሷ ራሱ ሶስ ሆናብኛል። ሲከፋት ይከፋኛል፣ ስትስቅ እስቃለሁ። ማንም ሰው እንዳናድዳት አልፈልግም። ሰውን ስትወዱት እኮ እስከ በቃ ጥፋተኛ እየሆነ የራሱ ሰው ሲናገርባቸው አትወዱም አይደል? እንኳን አይደለም። እና ፈኪሻ ዛሬ በአዲስ ነገር መታለች፣ ሀዋይ ቢል በጣም ደስ ብሎኛል ስለሳቀች። እንግዲህ ቅብጥ ቅብጥ በጣ ሰሞኑን ሰርች አላቀን ቪዲዮ ትንሽ ያው እና ለዚህ ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እስኪ ላይክ አድርጉ። ስትገቡ ደግሞ ላይክ እያደረጋችሁ ውጡ ማለት ነው። እወዳችኋለሁኝ